ኢየሱስ ማለት አዳኝ፣ መዳኔ፣ የአጋንንት ራስ መቀጥቀጫ መዶሻ ይስም የአጋንንት ራስ መቀጥቀጫ መዶሻ፣ የሕሙማን መፈወሻ፣ የቅዱሳን ክርስቲያን የኀይል ምንጭ ኢየሱስ የሚለው ስም ግን ምን ጊዜ የሚሆን ኃይል አንሶት የማያውቅ ኃይለኛ፣ ዘላለማዊ ሁሉን ቻይ የሚሳነው ነገር የሌለ ነው። አጋንንት ይሄን ስም ሲሰሙ ይብረከረካሉ፣ ይጨነቃሉ፣ ጨለማ ይሆናቸዋል። እንደ ሰፍ የሚቆራርታቸው እንደ ሰዓት የሚያካፍላቸው የሚቀጠቅጣቸው ከሰማይ የተሰጠ አምላክም ሰውም በመሆኑ ለእኛ ሕይወት የሆነ አዳኝ መድኃኒት ማለት ነው። ዛሬ እንደ እግዚአብሔር ፈቃድ የምንማርበት የትምህርት ርዕስ የሞት መውጊያ በመስቀል ሲሰበር የሚል ነው። እስኪ ንበላ አብረን የሞት መውጊያ በመስቀል ሲሰበር የሞት መውጊያ በመስቀል ሲሰበር የሞት መውጊያ በመስቀል ሲሰበር። አምጥሩ የሞት መውጊያ ምንድን ነው? ሞት እኛን እየወጋ የሚገልበት የመውጊያው ምንድን ነው? የሞት መውጊያው ምንድን ነው? ሞት እኛን እየወጋ የሚገልበት ጦሩ መውጊያው ምንድን ነው? የሞት መውጊያው ምንድን ነው? ያነበበ አንደኛ ቆሮንቶስ ምዕራፍ አስራ አምስትን ያነበበ የሚነግረኝ አለ? የሞት መውጊያ ምንድን ነው? አንደኛ ቆሮንቶስ ምዕራፍ አስራ አምስት ውስጥ አንብባችሁ እዚያ ታገኙታላችሁ። የሞት መውጊያ ኃጢአት ነው። ያዳመጣችሁኝ ነው። የሞት መውጊያ ኃጢአት ነው። ጥሩ። የሞት መውጊያ ወይም የሞት ጉልበት ኃጢአት ከሆነ የኃጢአት ኃይሉ ደግሞ ምንድን ኃጢአት በእኛ ላይ ኃይል እንዲያገኘ የሆነው በምንድን ነው? እነዚህን የያዙ መሰረታዊ ነገሮች ናቸው። እነዚህ ለእያንዳንዱ ክርስቲያን በጣም አስፈላጊዎች ናቸው። የሞት መውጊያ ምንድን ነው አልኳችሁ? ኃጢአት። የኃጢአት ደግሞ ጉልበቱ ኃይሉ፣ ኃጢአት በእኛ ላይ እንዲሰለጥን ጉልበት ያገኘው በምን ምክንያት ነው? ለኃጢአት ኃይል የሆነው ምንድን ነው? እስኪ የምታስቡ፣ በቃ ልንገራችሁ። የኃጢአት ኃይል ህግ ነው፣ ትዛዝ እግዚአብሔር ነው። እንግዲህ የሞት መውጊያ ኃጢአት ነው ይለናል የእግዚአብሔር ቃል። የሞት መውጊያ እኛን እየወጋ የሚገድልበት ኃጢአት ነው። የኃጢአት ኃይል ደግሞ ህግ ነው፣ ትዛዝ እግዚአብሔር ነው። ትዛዝ እግዚአብሔር አሁን ኃጢአት ነው ማለት አይደለም ትእዛዝ እግዚአብሔር ሕገ እግዚአብሔር ቅዱስ ነው። ምክንያቱም ከቅዱሱ እግዚአብሔር የተገኘ ስለሆነ ለሰው ልጆች የተሰጠው ትእዛዝ ቅዱስ ነው፣ ትእዛዙ ስለዚህ፣ ዋናው ምንጩ ለኃጢአትም ለሞትም ዋናው ትልቁ ምንጩ ምንድን ነው ማለት ነው? ወጣቶች ናቸው። አሁን ካልኩት አንጻር ዋናው ምንጩ ምን መሆኑ ነው በአንድ ቃል? ተመልከቱ እንግዲህ፣ የሞት መውጊያ ኃጢአት ነው አልኳችሁ። የኃጢአት ደግሞ ኃይል የሆነው ምንድን ነው አልኳችሁ? የሞት መውጊያ ኃጢአት ነው አልኳችሁ። ለኃጢአት ኃይል የሆነው ምንድን ነው አልኳችሁ? ህግ ነው። ህገ እግዚአብሔር ነው። ስለዚህ ለኃጢአትም ለሞት መውጊያም ምክንያት የሆነ ማን ነው ማለት ነው። በአንድ ቃል ምንድን ነው? ሕግ ነው። ሕግ እግዚአብሔር ነው። ትዕዛዝ እግዚአብሔር ነው። ትዕዛዝ እግዚአብሔር ቅዱስ ነው። መጀመሪያ ለአዳምና ለሔዋን የተሰጠው ትእዛዝ ቅዱስ ነው አይደለም? ለምክንያቱም ቅዱስ የሆነበት ምክንያት እንዳይሞቱ የሚያደርግ ትእዛዝ ነው። ለዘላለም እንዲኖሩ እንዳይሞቱ የሚያደርግ ትእዛዝ ነበር። ያ ለአዳምና ለሔዋን ቅዱስ ነበር። ግን አዳምና ሔዋን ያን ትእዛዝ ፈጸሙ አልፈጸሙ? አልፈጸሙ ማለት ትእዛዙን ሲጥሱ ማን ጉልበት አገኘ? ኃጢአት በእነሱ ላይ ለመንገስ ኃጢአት ጉልበት አገኘ። እንደገና ከኃጢአት በላይ ደግሞ ማን የሞት መውጊያ አገኘ ማለት ነው። ተመልከቱ እንግዲህ የሞት መውጊያ ኃጢአት ነው። የኃጢአት ኃይል ምንድን ነው አልኳችሁ? ሕገ እግዚአብሔር ነው። ሕገ እግዚአብሔርን በጣስን ቁጥር ኃጢአት ኃይል ያገኛል በኛ ሕይወት ውስጥ ሕገ እግዚአብሔርን በጣስን ቁጥር። ስለዚህ አዳምና ሔዋን ቅዱስን የእግዚአብሔር ትዕዛዝ መጠበቅ ስላቃታቸው በራሳቸው ነጻ ፈቃድ፣ ዲያብሎስ ነጻ ፈቃዳችን በር ሳንከፍትለት ስልጣን የለውም በኛ ላይ ግን አዳምና ሔዋንን እግዚአብሔር ሲፈጥር በፍጹም ነፃ ፈቃድ ነው የወደዱትን እንዲያደርጉ። ዲሞክራሲ የሚለውን በዚያ ላይ ነው የሚሰራው። ሀጢያት በእነሱ ላይ ሲነግስ ደግሞ ማን መውጊያ አገኘ? ሞት የሰው ልጆችን ለመግደል ሞት መውጊያ አገኘ። አሁን ይገርማቸዋል። ከዚያ በኋላ የአዳምና የሔዋን ዘር የሆነ ሁሉ በውርስ ይተላለፍበት ጅም እንደዚያ እንደ ክፉ በሽታ ክፉ በሽታ እንኳን ይሄ በሀገራችን የነበረው እንዲያውም ሐኪሞች ደርሰውበት በማህፀን ገና ይከላከሉታል አሉ አይደል እንዴ። ድሮ ግን በማህፀን መከላከል ሳይቻል ለልጅም ውርስ ነበረ። የሚወለደው ልጅም በሽታውን ይዞ ነበር የሚወለደው። ነገር ግን ያለ እግዚአብሔር እቅድ ሕክምና የአዳምና የዋን የኃጢአት ውርስ ማንም የሚገድበው አልነበረም። ስለዚህ ያ የኃጢአት ውርስ ቀጠለ በአዳም ዘሮች። እንደገና ከውርስ ኃጢአትን በላይ የሰው ልጆች በባህሪያቸው ሁል ጊዜ ትእዛዝን መጣሶ ነው። መጀመሪያ የተሰጣቸው አንድ ብቻ ነበር። ከዚያ እየጨመረ እየጨመረ እየጨመረ እየጨመረ ትእዛን ክፋት በበዛ ቁርጥ ትእዛዝ ክፋት በበዛ ቁርጥ ትእዛዝ ይወስናል እግዚአብሔር እና ከአስሩ ከአሰርቱ ቃላተ ኦሪትም በላይ በብዙ መቶ የሚቆጠሩ ህጎች በመጽሐፍ ቅዱስ ውስጥ ለሰው ልጆች ተሰጠ። ግን የሰው ልጆች ኃጢአትን ማን ነው ትእዛዝን መፈጸም ቻሉ ቻሉ ወይ? አልቻሉም። እግዚአብሔርም ወደ ሰው ልጆች ተመለከተ፣ አለ ቅዱስ ዳዊት፣ ምናልባት ከኃጢአት ነፃ የሆነ ሰው ይገኝ እንደሆነ ብሎ እግዚአብሔር ሀወጸ እምሰማይ ላዕለ እጓለ እመሕያው ወደ ሰው ልጆች ተመለከተ። ነገር ግን ሁሉ አረየ ውህ ውረ አለው። ሁሉም በትክክል በድሎ አገኘ ያልበደል አልተገኘም። ያዳመጣቸው ሄደው አሁን የሰው ልጅ ምን ይዋጠው? እግዚአብሔር ደግሞ በሰው ልጆች ነፃ ፈቃድ አይገባም። ሆኖም ግን የሰው ልጆች ነጻ ፈቃድ የአዳምና የዋን የዘሩም ሁሉ ነጻ ፈቃድ ከዚህ መከራ ማምለጥ ነበረ። ምክንያቱም በኃጢአት ምክንያት የዲያብሎስ ባሪያዎች ሆነዋል፣ ካለመገነት ተሰደዋል፣ መርገምና ርኩሰት፣ ሞትና መቃብር በላያቸው ላይ ነግሷል። በጣም ከባድ ነበረ። ስለዚህ እግዚአብሔር አንድ ቀን ምህረት እንዲያደርግለት ከአዳም በነፃ ፈቃዱ ተጠቅሞ አለቀሰ። ከዚያ አንድ ቀን አንድ ቀን ከራሱ ዘር ሰው ሆኖ እግዚአብሔር እንደሚያድነው ተስፋ ሰጠው። ያኖርስ ለልጆቹ ቀጣዮች፣ ለልጆቻቸው ቀጣዮች፣ ለልጆቻቸው ወደ ነቢያት ደረሰ። ነቢያት በግልጥ መናገር ጀመሩ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ስሙነ ምህ አማኑኤል ይሉታል፣ የሚለው ግልጥ እየሆነ መጣ፣ ግልጥ እየሆነ መጣ። ስለዚህ ነቢያት እንደተናገሩት ይህን የመሰለው የሰው ልጆች ጠላት ኃጢአት፣ የሞት መውጊያ ከስራቸው ተነቅለው፣ ዲያብሎስ፣ መርገምና ረኩሰት ሞትና መቃብር ከስራቸው ከሰው ልጆች ተነቅለው የሚጣሉበት ጥበብ ተገኘ። ያም ጥበብ የእግዚአብሔር ልጅ ወልድ እኛንም ሆን ይሄ እግዚአብሔር ፈቃድ ሌላ ሁለተኛ አዳም ሆኖ መገለጥ ነው። እያዳመጣችሁኝ ነው። ሁለተኛ አዳም ሆኖ በምድር ላይ ከአንዲት ድንግል ተወልዶ መገለጥና ስራውን ሰርቶ ስለ ሰው ልጆች ቤዛ በመሆን መሞት ነው። የሰው ልጆችን ሞት ለማስወገድ እሱ መሞት ነው የወሰደ። ስለዚህ በጣም የሚገርም ነው። በራሱ ጥበብ በመንፈስ ቅዱስ ጥበብ በማህፀኗ በማደር ከስጋዋ ስጋን ከነብሷ ነብስን በመክፈል በመንሳት ወንድ ልጅ ሆኖ የእኛ ጌታ ተቀረጸ፣ በድንግል ማርያም ማህፀን ተቀረጸልን። አሁን እንደዚህ ለመቀረጽ ያበቃው ወገኖቼ ኃጢአትን ሞትን ከስሩ ነቅሎ ለመጣል ነው። እኛ የማንችለው ስለሆነ ከስሩ ነቅሎ ለመጣል ነው። እግዚአብሔርነትን እንደመቀማት ሳይቆጥር ራሱን ባዶ አደረገ። ራሱን አዋረደ። ስለዚህ ወገኖቼ ጌታ መስቀልን መስቀል የተባለ መከራን፣ ውርደትን ፈቃድ ሆኖ የተቀበለው እኛን ነፃ ለማውጣት ነው። እኛን ከሞት ወደ ህይወት ለማሸጋገር ነው። ጌታ በቤተልሔም ህፃን ሆኖ ከድንግል ማርያም ድንግልናዋ እንዳለ በመንፈስ ቅዱስ ድንቅ ስራ ሲወለድ በተወለደ ጊዜ ማንኛውም ልጅ ሲወለድ ስም እንደሚወጣለት በተወለደ ጊዜ ስሙ ማን ተባለ? መልአኩ አስቀድሞ ስሙን እገሌ በሉት ብሎ ነበረ። እያዳመጣችሁ ነው? ስሙን እገሌ በሉት ብሎ ነበረ መልአኩ። ሲወለድ እገሌ በሉት ብሏል። ወንጌሉ የሚነግረን እሱን ነው። እየተገባባን ነው። ማቴዎስም ወንጌላት የሚነግሩን ይሄን ነው። በተወለደ ጊዜ እገሌ የበሉት ብሏል ከእግዚአብሔር ተልኮ መላኩ። ስለዚህ በተወለደ ጊዜ ማን ተባለ? እስቲ አማኑኤል የምትሉ እጃችሁን፣ አማኑኤል የምትሉ አማኑኤል። በተወለደ ጊዜ በቤተልሔም መጀመሪያ የወጣለት ስም አማኑኤል። እጃችሁ እንደገና አውርዱ። ለመጀመሪያ ጊዜ በተወለደ ጊዜ ክርስቶስ ተባለ የምትሉ እጃችሁን አውጡ አውርዱ ክርስቶስ ትንሽ ናል እሺ በተወለደ ጊዜ በቤተልሔም በተወለደ ጊዜ መልአኩ አስቀድሞ እገሌ ብሉት እንዳለ ኢየሱስ ተባለ የምትሉት አማኑኤልን ሊወዳደር ትንሽ ቀርቶታል ይውኸው መልአኩ አስቀድሞ እንደተናገር ረተው ረተው እኛ እኮ ሁለት ሺ ከሁለት ሺ ዓመት በላይ የሆንን ክርስቲያኖች ነው። ምዕራባውያን ያስተምሩን ይሄን፣ እኛ እናስተምራቸው እንጂ ከእነሱ በፊት እኮ ነው፣ ይሄን ጌታኛ ያገኘ ነው። ስለዚህ በቤተልሔም በተወለደ ጊዜ መልአኩ አስቀድሞ እንዳለው እገሌ በሉት እንዳለው በተወለደ ጊዜ የወጣለት ስም ክርስቶስም ሳይሆን አማኑኤልም ሳይሆን ኢየሱስ ነው። ሌላ ያዙ። ጌታ በቤተልሔም በተወለደ ጊዜ መልአኩ አስቀድሞ እንዳለ ስሙ ማን ተባለ? ንገሩኝ። ስሙ ማን ተባለ? ኢየሱስ። ኢየሱስ ማለት አዳኝ መድኃኒት ማለት ነው። ያን ከአዳምና ከሔዋን ጀምሮ የሰው ልጆች ጠላት የነበረ ኃጢአትን የሰው ልጆች ጠላት የነበረ ሞትን የሰው ልጆች ጠላት የነበረ ዲያብሎስን የሰው ልጆች ጠላቶች የነበሩ ሞትና መቃብርን ይሄን ሁሉ ለማስወገድ መድኃኒት አዳኝ ከዚህ ሁሉ የሚያል ኢየሱስ ማለት አዳኝ መድኃኒት የአጋንንት ራስ መቀጥቀጫ መዶሻ ነው። ይህ ስም የአጋንንት ራስ መቀጥቀጫ መዶሻ ነው። የህሙማን መፈወሻ ነው። የህሙማን መፈወሻ ነው። የቅዱሳን ጻድቃን በደስታ መምነሽነሻ ነው ይሄ ስም፣ ይሄ ስም የአዲስ ኪዳኗ የቤተ ክርስቲያን የኃይል ምንጭ ነው። የአዲስ ኪዳኗ የኃይል ምንጭ ነው። ይሄ ሁሉም መብራት የምታዩት የከተማዋ ያውም እሱ ኃይሉ እንጃ ምን እንደሚሆን አላውቅም። ቴክኒኩ ይሁን አስር ጊዜ ይጠፋል፣ ይበራል፣ ይጠፋል፣ ይበራል። የቤተ ክርስቲያን የኃይል ምንጭ ኢየሱስ የሚለው ስም ግን ምን ጊዜም ቢሆን ኃይል አንሶት የማያውቅ ኃይለኛ፣ ዘላለማዊ ሁሉን ቻይ የሚሳነው ነገር የሌለ ነው። አጋንንት ይሄን ስም ሲሰሙ ይብረከረካሉ፣ ይጨነቃሉ፣ ጨለማ ይወጣቸዋል እንደ ሰይፍ የሚቆራርጣቸው እንደ እሳት የሚያቃጥላቸው እንደ መዶሻ የሚቀጠቅጣቸው ከሰማይ የተሰጠ አምላክም ሰውም በመሆኑ ለእኛ ህይወት የሆነ አዳኝ መድኃኒት ማለት ነው ኢየሱስ ማለት ስለዚህ በቤተልሔም መጀመሪያ በተወለደ ጊዜ መልአኩ አስቀድሞ እንደተናገረ ማን ተባለ እስኪ ንገሩኝ እንደገና በአንድ ቃል ማን ተባለ የሰይጣን ጀሮ ይደፈንና ማን ተባለ? ልቡናችሁ እንደ ሊዲያ ይክፈተውና ማን ተባለ? ባንድ ቃል ኢየሱስ። ኢየሱስ ማለት የተዋሃዶ ስም ነው። ተመልከቱ፣ የተዋሃዶ ስም ነው። አምላክም ሰው አምላክ ሰው ሆኖ በተዋሃዶ ስለተወለደ የተዋሃዶ ስሙ ነው ኢየሱስ ማለት። ከዚያ አማኑኤል ማለት ክርስቶስ ከዚያ አማኑኤል ክርስቶስም የተዋሃዶ ስሙ ነው። አማኑኤልም የተዋሃዶ ስሙ ነው። ግን በመጀመሪያ አስቀድሞ መልአኩ እንዳለ እግል በሉት ያለው ግን ኢየሱስ ነው። ያደመጣች ነው ክርስቶስ ተከታይ ነው። አማኑኤልም ተከታይ ግን ሶስቱም የተዋሃዶ ስሞቹ ናቸው። ኢየሱስ ይቅደም እንጂ ሶስቱም የተዋሃዶ ስሞቹ ናቸው። አሁን እኔ ስም ስጠራ እናንተ የተዋህዶ ስሙ ነው ትልኛላችሁ። እኔ ስም ስጠራ እናንተ የተዋህዶ ስሙ ነው ትልኛላችሁ። በኋላ እናንተ ደግሞ ስትጠይቁኝ እነግራቸዋለሁ። እኔም በጣም ጥሩ ልጀምር ነው። ኢየሱስ በአንድ ቃል፣ ኢየሱስ ኢየሱስ ክርስቶስ፣ ክርስቶስ ክርስቶስ፣ አማኑኤል አማኑኤል አማኑኤል ታይቁኝ። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። የተዋሃዶ ስሙ ነው። እግዚአብሔር ይመስገን። አሁን ኢየሱስ እየተባለ አማኑኤል እግዚአብሔር ከኛ ጋር ማለት ነው። በተዋዶ እንዳለ ሆኖ ክርስቶስም እንዳለ ሆኖ ያደገው ግን የናዝሬቱ ኢየሱስ እየተባለ ነው። ኢየሱስ እየተባለ የእኛ ጌታ ቀስ በቀስ ማደጉ ለሱ መከራ ነው፣ ለሱ ውርደት ነው፣ ለእኛ ክብር ነው። ለሱ ሞት ነው፣ ለእኛ ህይወት ነው። በዮርዳኖስ ተጠመቀ ራቁቱን በፍጡሩ እጅ፣ ለሱ ውርደት ነው፣ ለእኛ ግን ክብር ነው። ለሱ ሞት ነው፣ ለእኛ ህይወት ነው። ውሎ ሳያድር ወደ ገዳመ ቆሮንቶስ አርባ ቀን አርባ ሌሊት ለመጾም ሄደ። በጾመ ጊዜ ራበው ጠማው፣ የማይራበው የማይጠማው አምላክ ነገር ግን የሚራበውን የሚጣመው የሚጠማውን የእኛን አካል በመዋሃዱ እኛንም በመሆኑ በእኛ ባሕሪ በእኛ ጠባይ በእኛ ተፈጥሮ ራበው ጠማው። ዲያብሎስ ፈተነው፣ ፈተናውን አለፈ። እየሱስ መስቀል ነበረ። ወዲያው ሳይውል ሳያድር ስራ ጀመረ። ምንድን ነው ስራው? ወንጌልን ማስተማር፣ ወንጌልን ማስተማር ሲያስተምር፣ ሁለተኛው አዳም ሆኗልና፣ ሁለተኛው አዳም ሆኗልና፣ የመጀመሪያው ወንጌላዊ፣ የመጀመሪያው የአዲስ ኪዳን መምህር፣ የመጀመሪያው ካህን፣ የመጀመሪያው ሊቀ ካህናት ሆኖ ተዘዋውሮ ማስተማር ጀመረ የፈጠረውን ህዝብ በፈጠረው ህዝብ መካከል የተፈጠረን አካል ተዋህዶ ሰው ሆኖ ሁለተኛው አዳም ሆኖ በመዘዋወር እኛ ክርስቲያኖች በዓለም ዙሪያ ማድረግ የሚገባንን ነገር ሰርቶ ለማሳየት ሰርቶ አሳየ። አርአያና ምሳሌ ሆነ። አመጣጡ ሰርቶ ለማሳየት ለአርአያነትና፣ ለምሳሌነት፣ በመጨረሻም ስለ እኛ ሞቶ ቤዛ ሆኖ እኛን ለማዳን በመሆኑ በማስተማር ጊዜው ብዙ ፈተናዎች ደረሱበት። እኛ ጌታ ምን አደረገ መሰላቸው? ልክ እኛን ሆነና የእኛ ጠለቃ፣ የእኛ ቤዛ፣ የእኛ መከታ፣ የእኛ አለኝታ፣ የእኛ ዋስ ሆነና ልክ እኛ መፈጸም የነበረብንን ትእዛዝ እግዚአብሔር የብሉይንም የሐዲሱንም የነበረውንም ያጠበቀውንም አንዷ ሳትጎድል በሰውነቱ ሁለተኛው አዳም ሆኖ ፈጸመልን፣ ህጉን ፈጸመልን የኛ ጌታ፣ እያንዳንዳችን ልንፈጽመው የሚገባንን እሱ ፈጸመልን። ለዚህ ነው ያመነ የተጠመቀ ይድናል ማለት ክርስቶስ እኛን ሲያዘን የምንችለውን ነው፣ ከምንችለው በላይ የሆነውን ምን አለን። እናንተ ደካሞች ሸክም የከበረባችሁ ሁሉ ወደ እኔ ምን አለ የኛ ጌታ ኑ እናንተ ደካሞች ሸክም የከበረባችሁ ሁሉ ወደ እኔ ኑ ወገኖች። ነገር ግን በዚህ ሁሉ በዚህ ሁሉ ማህበራዊ ኑሮ ስንኖር ተስፋ እንዳንቆርጥ ባለማወቅ ስለሆነ የምናጠፋው የእኛ ጌታ በቀራኒዮ የሚያደርጉትን አያውቁምና ይቅር በላቸው ያለ ጌታ ቃሉ ዛሬም ሕያው ስለሆነ እናንተ ደካሞች ሸክም የከበረባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ማለት ልትጠብቁት ልትጠብቁት መልካም ልትጠብቁት የሚገባችሁን ትእዛዝ አልጠበቃችሁ ሸክም ማለት ኃጢአት ነው። ኃጢአት ደግሞ ትንሽ ኃጢአት፣ ለምሳሌ ዘጠና ዘጠኝ ነጥብ ዘጠኝ ትእዛዝ እግዚአብሔርን አክብረን አንዷን ነጥብ ብንጥስ በዛሽ ነጥብ ምክንያት ሞት ይፈረድብናል። ትንሽም ብትሆነ ኃጢአት በእግዚአብሔር ዘንድ ብርሃን ከጨለማ ጋር ግንኙነት እንደሌለው ነው። እያዳመጣችሁ ነው። የኃጢአት ትንሽና ትልቅ የለውም። የማንችለውም ግን እኛ ልንችለው የሚገባንን እኛ ልናደርገው የሚገባንን እኛ ልንፈጽመው የሚገባንን ትእዛዛት ሁሉ በሙሉ የእኛ ጌታ እኛን ወክሎ ፈጸምልን። ጠበቃችን ምንለው ለነዚህ፣ ቤዛችን ምንለው ለዚህ ነው። አሁን ህጉን፣ ትእዛዙን አከበረ። ከሱ ምን ይገኝበት? ዲያብሎስ ኃጢአት ከሱ ቢፈልግ ቢፈልግ የለም። ንጹህ፣ ቅዱስ፣ ጻድቅ፣ የዋህ ቸር ኃጢአት ያልተገኘበት የማይገኝበት ሆኖ ተገኘ። ስለዚህ እያንዳንዳችንን ሸፈነን። ኃጢአት እንስራ ደግሞ የመጨረሻው ሞት ስለሆነ ወገኖች እኛን ይወጋን ሞት ስለሆነ እኛ የምንሞተውን ሞት ደግሞ እሱ በቀራኔው አደባባይ ወገኖቼ ተገረፈ፣ ተቸነከረ፣ በቀራኔው ስለ እኛ ተሰቀለ። የሚያደርጉትን አያውቁምና ይቅርበላቸው ብሎ አንድ ጊዜ ለሁል ጊዜ ጮኸ። ያን ጊዜ ለእኛ የእግዚአብሔር በግ ሆኖ ነ መስዋዕት ሆኖ በቀራኔው በመስቀል ላይ በተሰቀለ ጊዜ ነፍስና ሥጋው በተለያዩ ጊዜ በስጋ ስለ እኛ በሞተ ጊዜ የእኛን ሞት እሱ በወሰደ ጊዜ በእግዚአብሔርና በእኛ መካከል የነበረው የጥል ግድግዳ ፈረሰ፣ የጥል መጋረጃው ተቀደደ፣ ወገኖች ጨለማው ተገፈፈ። መድኃኒዓለም ኢየሱስ ክርስቶስ በውርደቱ በመስቀሉ በመከራው በሞቱ ይሄን አደረገልን። አለመገነት በደሙ ተከፈተ። ወገኖች፣ ሰውና እግዚአብሔር፣ ሰውና መላእክት በአንድ ላይ መዘመር ጀመርን። ሰውና እግዚአብሔር ታረቅን። አሸናፊውን አካል ብቻ ሳይሆን አሸናፊውንም በመሆኑ የሚሳነው የሚሳነው ነገር የለ የሌለውን አምላክነትንም በመሆኑ ወገኖቼ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይ በድንግል ማርያም ማህፀን ድንግልናዋ እንዳለ እንደተወለደ ሁሉ በመቃብርም መቃብር ሳይከፈት ሞትና መቃብርን ድል አድርጓቸው በኃይል በተዋህዶ ተነሳ። ስሙ ለዘላለም የተመሰገነ ይሁን። ይሄን ነው ያደረገ የኛ ጌታ፣ ይሄን ነው ያደረገ የእኛ ጌታ። የሞት መውጊያ ኃጢአት ነበረ። የኃጢአት ኃይል ደግሞ ትእዛዝ እግዚአብሔርን ወገኖች፣ ማፍረስ ነበረ። እሱ ግን አንዷንም ሳያጎል ፈጸመ፣ ነቀለው እንደገና ደግሞ ኃጢአት የሰራ ነው ሞት ይገባን ነበር። ስለኛ ሞተ። ሞተን ተቀብረን ለምን ተቀብረን ለምን ቀረው? ደግሞ ሞተን ተቀብረን እንዳንቀር ሞትና መቃብርን ድል አድርጎ በመነሳት ለእኛ የወደፊት ትንሣኤ በኩር ሆነ። ስሙ ለዘላለም የተመሰገነ ይሁን። የትንሣኤያችን በኩር ነው። ይሄ ነው ከሥሩ ነው ነቅሎ የጣለልን። ሞትና መቃብርን ትእዛዝን በመፈጸም ስለኛ ሞትን በመሞት የጠላት ዲያብሎስን ራሱን በመቀጥቀጥ ተዘግቶ የነበረ ዓለምን በደሙ በመክፈት በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳን በማፍረስ ኤፌሶን ሁለት ላይ እንደሚነግረን ወገኖች በተዋህዶ ባፈሰሰው ደም መስቀል በተባለ በፈሰሰ ደም ጥልን ገደለው ይላል። ዲያብሎስን ገደለው ይላል። ሞትን ገደለው ይላል። ወገኖች እንዲህ አይነት ጌታ ነው እኛ ያለን። እንዲህ አይነት ጌታ ነው፣ የፍቅር አባት፣ ሰው ሆኖ ስለ ሰው ልጆች የሚሞት ጌታ። መመሪያ ለሐዋርያ ሲሰጥ ከሰነበተ በኋላ በአርባኛው ቀን በተዋህዶ አረገ። ኪሩቤል ላይ ተቀመጠ። በቀደመ ክብሩ በኪሩቤ ዙፋን ላይ ተቀመጠ። ድሮ ይቀመጥ የነበረው መለኮት ብቻ ነው። በአብቀኝ ወገኖች አሁን ግን የእኛን አካል ተዋህዶ በእግር አጋንን ተረግጦ ወገኖቼ መጫወቻ ሆኖ ተድቆ ተዋርዶ የነበረው አካል አምላክነትን ተዋህዶ እኛም አምላክነትን ተዋህዶ አምላክም ሰው ሆኖ ዛሬ ኪሩቤል ላይ መሆን ብቻ ሳይሆን የዓለም ቤተክርስቲያን ራስ ነው። ኢየሱስ ክርስቶስ የዓለም ቤተክርስቲያን ራስ ነው። እዚያ ላይ የተቀመጠው ጌታ ዳግም ይመጣል። ዓለማት ያልፋሉ። ሙታን እኔ እነሳለን። ቆሮንቶስ አስራ አምስት ላይ እንደሚነግረን ከመቅጽበት አይን ተለውጠን ብርሃን ለብሰን ብርሃን ተጎናጽፈን ይህ የሚራበው ሟቹ አካል የማይራብ የማይጠማ የማይሞት ሆኖ ብርሃን ለብሶ ብርሃን ተጎናጽፎ ቅዱሳን፣ ያን ጊዜ የሰማይ ከዋክብት ስለምንሆን ከዋክብት አያስፈልጉም። ጨረቃ ስለሆነ ጨረቃ አታስፈልግም። ፀሐያችንም ኢየሱስ ክርስቶስ በሆኑ ልጆቹ ብርሃናት ስለምንሆን ጨለማ አይኖርም። እንዲህ አይነት መንግሥት፣ እንዲህ አይነት ዓለም፣ እንዲህ አይነት ኑሮ ወደፊት ተዘጋጅቶልናል። ደስ አይልም? ወገኖች ያለ እናመስግነው ይህን